የዓለማቱ ጌታ ለሆነው አላህ ምስጋና ይገባው! የዓይናችን ማረፊያ ወዳጃችንና አለቃችን በሆኑት ነቢዩ ሙሐመድ የዐብድላህ ልጅ ላይና በቤተሰቦቻቸው በባልደረቦቻቸውና በእነዚያ መንገዳቸውን በተከተሉት ላይ ሁሉ የአላህ ሰላምና እዝነት ይስፈን። አላህ ሆይ ትእዛዝህን ለማክበር እዚህ በተባረከው ቦታ ላይ እንደ ሰበሰብከን በጀነትህ ሰብስበን አንተ ዓለማቱ ጌታ የሆንከው ሆይ በዚህ በተባረከው ስብስብ እንድንማማርበት ብዬ የመረጥኩት ትምህርት ከነቢያችን ሰለላሁ ዐለይሂ ወሰለም ሐዲሶች እንዲያውም አደራዎች አንዱ የሆነው እናነሳለን በአላህ ፈቃድ። ይህም ላጎታቸው ልጅ የሆነው ለአብዱላህ ኢብኑ አልአባስ አላህ መልካም ሥራቸውን ይውደድላቸውና የነገሩት አደራ ነው። አብዱላህ ኢብኑ አልአባስ እንዲህ ይላል፦ ከነቢዩ ጀርባ ነበርኩኝ። ከዚያም እንዲህ አሉ፣ አንተ ወጣት ሆይ አላህን ጠብቅ ይጠብቅሃል። አላህን ጠብቅ አስተውሰው ፊት ለፊትህ ታገኛለህ። ከጠየክ አላህን ጠይቅ። እርዳታን ከፈለክ ከአላህ ጠይቅ። ይህንንም እወቅ፣ ህዝቡ በሙሉ አንተን በተወሰነ ነገር ለመጥቀም ቢሰባሰብ አላህ የጻፈልህን እንጂ ሊጠቅሞ አይችልም።

ነቢያችን ዐለይሂ ሰላቱ ወሰላም ሊያስተምሩ እንዲህ አሉ። በኔ ላይ ይህ መልእክት ደረሰ። ነፍሳት ሞተ ማንኛውም ነፍስ ሁላችንም ከኛ በፊት የነበሩትም ከኛ በኋላ የሚመጡ ሁሉም ነፍስ አማኝም ትሆን ከሃዲ፣ ወንድም ይሁን ሴት፣ ትንሽም ይሁን ትልቅ ነፍሳት ሞትም የተጻፈላትን ዕድሜና ሲሳይ ያጠናቀቀች ቢሆን እንጂ አሁመ ኢነከ ዐፉውን ቱሐብ ላዐፍወ ፍ ና በደንብ አጢኑት፣ ይህን ንግግር ነፍስ አትሞትም የተጻፈላትን ዕድሜና ሲሳይ ያጠናቀቀች ቢሆን እንጂ። የተጻፈላትን ሙሉ ሲሳይ፣ የተጻፈላትን ሙሉ ዕድሜ እስካላገኘች ድረስ አትሞት። እሺ፣ ከዛስ ጉዳዩ እንዲህ ከሆነ ጥያቄዎቻችሁን አሳምሩ! አላህን ስንለምን አንደበታችንን እናሳምር። ክፉ ተግባራት ላይ አንዘፈቅ፣ አንስረቅ፣ አንዋሽ፣ አናታልል፣ አራጣን አንብላ፣ ክህደት አንፈጽም። ለምን ከተባለ፣ ምክንያቱም ከተጻፈልን ሲሳይ በላይ አናገኝምና። የሰው ልጅ የተጻፈለትን ሲሳይ ሙሉውን እንደሚያገኝ እርግጠኛ ሆኖ በልቡ ካመነ በሐላል እንጂ በሐራም ለማግኘት አይታጣርም። በአላህ ይሁንብኝ በሐራምም ይሁን በሐላል መንገድ የሚያገኘው ሲሳይ የተጻፈለት ሲሳይ ነው። በፍጹም ጭማሪ አያገኝም። በፍጹም። እንዲያ ከሆነ ነገሩ አላህን ልንፈራ ይገባል። ለዚህም ነው ነቢያችን ዓለይሂ ሶላቱ ወሰላም ጥያቄዎቻችሁን አሳምሩ ያሉ። አንተ ወጣት ሆይ አላህን ጠብቀው

ችግር ውስጥ በወደቀ ጊዜ አዳን የማይፈልገው ከጎነህ ስድስት ወይም ሰባት የምትኮራባቸው ወንድሞች ወይም ጓደኞች ቆመው ብታገኝ ደስ ይልሃል። ረዳትህ አላህ መሆኑን ብታውቅስ ምን ይሰማሃል? በታሪክ መዛግብት እንደሰፈረው ሰዒድ እብኑ ጃብር ወደ አልሐጃጅ ኢብኑ ዩስፍ ዘንድ መጣ። ይህም አልሐጃጅ የተባለው በጣም በዳይ ነበር።

ስለዚህ መለመን ከፈለክ አላህን ለምን። የፈጠራቸው እንጂ ፍጥሮቹን አትለምን። የሁሉ ነገር ባለቤት የሆነውን ጌታ ለምን። የአላህ ግምጃ ቤቶች በእጃችን ቢሆኑ ኖሮ በአላህ የሆንብኝ ስስታችን ለከት አይኖረውም ነበር። ምስጋና የተገባው አላህ ግምጃ ቤቶቹ በቁጥጥሩ ስር ናቸው። ሰጪውም እሱ ነው። ቸሩና ለጋሱ እሱ ነው። ጥራት ይገባው ስለዚህ የሰው ልጅ መጠየቁ ካልቀረ አላህን ይጠይቅ። ሰዎች እንደ ሰበብ ብንጠቀምባቸው ችግር የለውም። ነገር ግን የቀልባችን፣ የቂንና መመካታችን በአላህ ብቻ ይሆን። ለዚሁም ነው ዑለማዎች አንድ ሰው ከሰዎች በሚጠይቅበት ወቅት ሲሳዩ በእጃቸው እንደሆነና ጠቃሚዎቹና ጎጂዎች እነሱ መሆናቸው ካምነ ካፊር ወይም ከሃዲ ነው ብለዋል። እንዲሁም ሲሳይ በአላህ እጅ መሆኑን እያወቀ ነገር ግን በአላህ ላይ መደገፍን ወይም መመካትን ዘንግቶ ከሰዎች ከጠየቀ ትንሹ ሽርክ ላይ ወድቋል ማለት ነው። ስለዚህ ከሰዎች እርዳታን ስንጠይቅ ሰጪ አላህ መሆኑን መዘንጋት የለብንም። መመካያችን ፈጣሪያችን የሱ መሆናችንም መርሳት የለብንም። ስለዚህ መጠየቅ ካልቀራ አላህን ጠይቅ። እርዳታን የምትሻ ከሆነ ከአላህ ፈልግ። ለዚህም ነው ሕዝቡ በሙሉ አንተን በተወሰነ ነገር ለመጥቀም ቢሰባሰብ አላህ የጻፈልህን እንጂ ሊጠቅሙ አይችልም፣ በሆነ ነገር አንተን ሊጎዱ ቢሰባሰቡ አላህ የጻፈብህን እንጂ ሊጎዱ አይችሉም። የተባለው ጥረት የተገባው አላህን መጠየቅ ግዴታ መሆኑን ከዚህ ቀደም አንስተናል። የሰው ልጅ አላህን መጠየቅ አለበት።

ከዛ በላይ ግን ሊናደድብህ ይችላል። ጥራት የተገባው አላህ ግን ልመናውን በደጋገምክ ጊዜ ይበልጥ ይደሰታል። اللهم انك عفو تحب العفو فاعف عنا ጌታችን አላህ መለመንን ይወዳል፣ መስጠትን እንዲሁ ይወዳል። ልመና ሲባል ደግሞ አምልኳዊ ልመና አለ፣ ግላዊ ልመናም አለ። አምልኳዊ ልመና ሲባል በአንድ ጉዳይ ዙሪያ ሳይሆን ጠቅለል ባለ መልኩ በማሰብ አላህ ከችሮታው መጠየቅ ማለት ሲሆን ግላዊ ልመና ሲባል ደግሞ በአንድ ጉዳይ ላይ ትኩረት ያደረገ ጥያቄ ማለት ነው። ለምሳሌ ችግር፣ ሕመም፣ ዕዳ የመሳሰሉት ጉዳዮች ሲገጥሙ የሚደረግ ልመና ማለት ነው። እርዳታ ሲባል ከአላህ መጠየቅም ይቻላል፣ ከሰው ልጅ እንዲሁም መጠየቅ ይቻላል። ነገር ግን በአላህ ስብሓንሁ ወተዓላ ችሎታ ብቻ ሊፈጸም የሚችል ነገር ከሰው ልጅ መጠየቅ አይቻልም። ለምሳሌ ልጅ እንዲወለድለት የሚፈልግ ጀነት የመግባት ጥያቄ፣ ከጀሀነም እሳት የመጠበቅ ጥያቄ የመሳሰሉት እንደነዚህ ጉዳዮች በአላህ ስብሓንሁ ወተዓላ ቁጥጥር ሥር የሚገኙ ነገሮች ናቸው። ጥያቄዎቹም ለሰው ልጅ ሊቀርቡ የሚገቡ አይደለም። ጥያቄዎቹ ለአላህ ስብሓነሁ ወተዓላ ነው መቅረብ ያለባቸው። እርዳታውንም ከአላህ ብቻ ነው መከጀል ያለበት። ስለዚህ የሰው ልጅ ሥልጣኑንና ችሎታው በሌለው ጉዳይ ሊጠየቅ ወይም ሊለመን አይገባም። እርዳታውንም በሕይወት ባሉትም በሙታንም ስም መጠየቅ አይገባም። ነገር ግን በሰው ልጅ አቅም ክልል ውስጥ ባሉ ነገሮች እርዳታን መጠየቅ ችግር የለውም። ለአብነት ያህል እንዲሸከምለት መጠየቅ የሆነ ቦታ እንዲላክ ማድረግና የመሳሰቡት ቢሆንም ግን ዋናው ረጂ አላህ Subhanahu Wa Ta'ala መሆኑን የቂኑን በቀልባችን ውስጥ ማኖር አለብን። ረጂውም፣ ደጋፊውም ፈቃጁም አላህ Subhanahu Wa Ta'ala መሆኑን በሙሉ ልብ ማመን አለብን። ሁሉም ሰው ቢሰባሰቡና በሆነ ጉዳይ ሊረድሁ ቢፈልጉ ነገር ግን አላህ Subhanahu Wa Ta'ala ፈቃዱ ካልሆነ አይረድሁም

አልላህ የጻፈብህን እንጂ ሊጎዱህ አይችልም፣ የተባለው ስለዚህ፣ አንድ ሰው ቀልቡ በሰው ልጅ ላይ መንጠልጠል የለበትም። ለምን ቢባል ምክንያቱም አላህ ስብሓንሁ ወተዓላ ያልጻፈለትን ነገር ሊሰጡት ስለማይችሉ ነውና። አላህ ስብሓንሁ ወተዓላ አንድን ነገር እንዳገኘው ካልጻፈለኝ እንደማላገኘው የቂኑ ካለኝ፣ ለምን በሰዎች ላይ እንጠለጠላለሁ? ለምን እለምናችኋለሁ ወይም እነሱ ዘንድ አለቅሳለሁ ወይም ሊሰጡኝ አሊያም ላይሰጡኝ ይችላሉ እያልኩ እጨነቃለሁ። ወይም ጉዳይን ያሳኩልኝ ይሆን አያሳኩልኝ እያልኩ ለምን እባዝናለሁ? ስለዚህ ቀልባችን በፈጠራቸው እንጂ በፍጡራኖቹ ላይ አይንጠልጠል። ይህም አዎንታዊ አይነት አስተሳሰብ ሕይወታችን በቀላሉ እንድንመራ ይረዳናል፣ በራስ የመተማመን ከፍታ ላይ ያኖረናል።

ከዚያም መልአክ ይላክና ነፍስ ይነፋበታል። አራት ነገሮች እንዲጽፍም ይታዘዛል፦ ሲሳዩ፣ ጊዜው፣ ሥራው፣ ደስተኛ ወይም እድለ ቢስ መሆኑ። ይህ እንግዲህ በእናትህ ሆድ ውስጥ እያለህ የተጻፈለህ ነው። የምታገኘው ሲሳይህ ሁሉ በእናትህ ሆድ ውስጥ እያለህ የተጻፈለህ ነው። ስለዚህ ሲሳይ ተጽፎ ያበቃ እስከሆነ ድረስ ሰው ላይ ምን አንጠለጠለኝ? ጥራት በተገባው ፈጣሪ ነው እንጂ አሳምረው መንጠልጠል። ለጋሱ እሱ ነውና፣ ጠቃሚውና ጎጂው አላህ ስብሐነሁ ወተዓላ ነው። ስለዚህ አላህ ካልፈቀደ ማንም ሊጎዳን አይችልም ብሎ ማሰብ በራሱ ጥንካሬን ይሰጣል፣ ጀግንነትን ያላብሳል። እንዲያ ከሆነ ታዲያ በነፍሶቻቸው ጉዳትን ለመከላከል ጥቅምንም ለማምጣት ከማይችሉን ሰዎች ምን አስፈራል? በእነሱ ላይ ምን አንጠለጥለን? ለዚህም ነው በዚህች ዱንያ የሚገጥመን ማንኛውንም ችግርም ይሁን ሙሲባ አላህ ስብሐንሁ ወተዓላ ዘንድ ቀድሞ የተጻፈ ነው ብለን በየቂን አለማሰባችን ለስነ ልቦናዊ ቀውስ የምንዳረገው። ነገር ግን በአላህ ስብሐንሁ ወተዓላ ውሳኔ የረካ ሰው ውስጡ መርካቱ አይቀርም።

አላህም ኩራተኛን ጉረኛን ሁሉ አይወደም። የተሰጠን ነገር ቀድሞ የተጻፈ ነውና በትዕቢት እንዳንደሰት፣ እንዲሁም የደረሰብንን ነገር ቀድሞ የተጻፈ ነውና እንዳናዘን አላህ ስብሓንሁ ወተዓላ እየነገረን ነው። በሌላም አንቀጽ ምን ይላል? አላህ ለእኛ የጻፈልን ጥቅም እንጂ ሌላ አይነካንም። በእንደነዚህ ዓይነት አንቀጾች ላይ ትኩረት አድርገን ከልባችን ብናምንባቸው ያለምንም ፍርሃት ህይወታችንን በገፋን ነበር፣ ማንንም ባልፈራን ነበር። ምክንያቱም መተማመናችንና መደገፋችን ሁሉ በአላህ ላይ ስለሚሆን አላህ ሱብሓነሁ ወተዓላ ኃይለኛ መሆኑን ማመናችንም ኃይለኛ ነኝ ብሎ በሚያጋጥመን ሰው ፊትም ያለምንም ፍርሃት እንድንቆም ይረዳናል። ስለዚህ በአላህ ላይ ጥሩ ጥርጣሬ ይኑራችሁ፣ በሱም ላይ ተመኩ፣ በሱም ተማመኑ።